ነው የሚመስል ወንድ ሲ ወንድ ስ ጦር ሲመስል ነው ወላ ባለሽ ሲ ባለሽ ሲ ጋቢያ መኖር አለበት። የማን ጅብ የማን ጅብ አቅፈሽ ልትተኛ? አንቺ ስትተኛ ይሄ ጉንባር ወደዚህ ይወጣ ይሄ ወደዚህ ውስጥ ይገባ በቃ

ምድረ እካክ እየበላሽ ደሞ ተሰዋታነሽ ዋይቲ እ ወታደር ን እንኳ እንዴት አድርገ እንደምበላቸው እያሳየኋቸው ነው። አሁን የተማረከ የተማረከ ወደ ወደ ለጅብ ነው የምንሰጣቸው

ወታደር ዝሒራ መሬታችን አሁንም

የማንም ዝፍዝፍ ሳልወጥቅ ነው ማለት ነው። የፈረደበት መሬት ፈርቲላይዘር ለህርሻ እንዳናረገው ፈርቲላይዘር እንዳያረጉ። በቃ ምን ለምን አይበጅም? ሰውነታቸው የነሱ ለምን ታየኝ እኮ ሲመጡ፣ ሞጊያ ላይ ሲመጡ፣ እዚህ እዚህ ራሱ ፓራ ኮማንዶ ሲማር ፓራ ኮማንዶ

እንዴት ብለ ወደዚህ የፍዑፍዑ እንደሚሄድ ራሱ ማያውቁ ይላ። ፋኖ እኮ ሳዋ ላይ ፋኖ ልክ እንደኛ ነው። ሳዋ ላይ ኮርስ ወስደዋል ሁሉ። ኢሳያስ አፈወርቂ ደግሞ ኦሮሞ ላይ ሲጎበኝ ደግሞ ሁሉ አይቶታል። የት የት እንዳለ የት የት እንዳለ ሁሉ እናውቃለን። ስለዚህ

ያዙ ያሉ ወያነ ስትከረፍሳቸው

የእናቴ አባት ዋና እናቷ ሞቱ አርጅተው ነው። አወ የሞታል። የልጅ ልጅ ተገኘ። አንድ አፍታ አፍታም ነው አሉ። ግን ከኦሮሞ ጋር ሆነ ከቆየ አልፈልጎ ወላ ዘመቴም አይሆን ይድቅርብ። ግን አማራ ነው አይሆን ከነሱ ጋር ባንዳ ሆነ። እንታይቆይ ፈርቼ ምን ይታወቃል

መሸሻ ነው የሚባል የእናቴ አጎት ዋ መሸሻ ሆኖ ቆየ። ዋ ኃይለኛ ነው የነበረ መሸሻ ደግሞ

ጎመን ይቅርብን። እዛ እያሩ እዛ የሚበቅለው ጎመን እኮ ያራሉ። ያ ጎመን ደግሞ እንደት ብሎ ይወጣል? እንደዚህ ያራሉ፣ ጎመን እንደዚህ ብሎ ይወጣል። ባላቸው ይበላሉ። ጎመን ይቅርብ ምን ያልከው ይቅርብን። ጎመናቸው ይዘው ወደ ቆጫ ቆጫቸው ይዘው ወደ ጫት ደግሞ አለ ምድረ ጫት

ቅርጫት የለበዛለሽ ካለምና ጠፋዋለን። ወጣቱ ጅግና ነው ያማራ። እንደዚህ እየቃምኩ ነው እየቃምኩ ነው እየቃምኩ ነው የምናገርሽ